በስምአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቤተ ክርስቲያናችን ጥቅም ስድስትን ከእናታችን ከሰማይቷ ቅድስት አርሴማ በተጨማሪ ረፍታ ለሐና ነቢይትና ረፍቱ ለአባ ጰንጠሊዎን ዘጾማዕት ብላ ታከብራለች። ጥቅም ስድስት ረፍታ ለሐና ነቢይት። ሐና ማለት ጸጋ፣ ፍስሐ ማለት ነው። በመሴፋ ትኖር ነበር ባሏ ህልቃና ይባላል። ፍናና የምትባል ጣውንቷ እያበሳጨች ስታዘን ትኖር ነበር። ከጊዜያት ባንዱ ህልቃና መስዋዕት ሊሰዋ ቤተሰቦቹን ይዞ ወደ ቤተ እግዚአብሔር ሄደ። ሲመለሱ ሐና ወደኋላ ቀረት ብላ ጌታዬ ልጅ ብትሰጠኝ ወንድ ቢሆን ለቤተ መቅደስህ መጋረጃ እየጋረደ ምንጣፍ እያነጠፈ፣ ሴትም ብትሆን ውሃ ቀድታ መሶበ ወርቅ ሰፍታ ቤተ መቅደስህን ታገለግል ነበር ብላ ብጻት ገባች። በዚህ ሰዓት ሊቀ ካህኑ ኤሊ ከንፈሯ ሲነቃነቅ ያያል። ድምጿን ግን አይሰማም። የሰከረች መስሎ ትስካርሽ እስከመቼ ነው ብሎ ገሰጻት። በዚህ ሰዓት ሐናም በሐዘን እንጂ በወይን ጠጅ የሰከርኩ አይደለሁም፣ ጌታዬን እየለመንኩ ነው አለችው። በዚህ ሰዓት ካህኑ ጸሎትሽን ይስማልሽ፣ ብጻትሽን ይፈጽምልሽ፣ በሰላም ሂጂ ብሎ አሰናበታት። ሐናም ይሁንልኝ፣ ይደረግልኝ ብላ ተመለሰች። ጌታ የሚሻል የዋሃተ ልብ ነውና ወንድ ልጅ ሰጥቷታል ሐናም እግዚአብሔርን አመስግና ስሙን እግዚአብሔር ሰማይ ስትል ሳሙኤል ብለዋለች ከዚህ በኋላ ህፃኑ ጡት ሲተው ወስዳ ለቤተ መቅደስ ሰጠችው ከዚህም አያይዛ ጸና ልቤ በእግዚአብሔር ብላ ጌታን አመስግናለች ኋላም በየአመቱ ጠፍር ሰርታ ልብስ ሰፍታ እየወሰደች ስጠይቀው ነበር ሐና ከእርሱም በኋላ ሶስት ወንዶች ሁለት ሴት ልጆች ወልዳለች አንደኛ ሳሙኤል ምዕራፍ ሁለት ቁጥር 21 ላይ እናገኘዋለን። ሙሉ ታሪኩን ከዛ እንመልከት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ዕለት ከምታከብራቸው በዓላት አንዱ እረፍቱ ለአባ ጰንጠሊዎን ዘጾማዕት ነው። አባ ጰንጠሊዎን ጰንጠሊዎን ዘጾማዕት አገራቸው ሮም፣ ትውልዳቸው ከቤተ መንግሥት ነው። ቁጥራቸው ከተሳቱ ቅዱሳን አንዱ ናቸው። ተሳቱ ቅዱሳን ወደ ኢትዮጵያ የመጡት አልአሜዳ በነገሰ በአምስት ዓመት ነው። እንደ መጡም እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው በአክሱ 12 ዓመት ኖረዋል። አንድነቱ ለጽሙና ለብህቱና የማይመቻቸው ቢሆን ተለያይተው የየራሳቸው በዓት ሰርተው ገዳም አቅንተው የሚኖሩ ሆነዋል። በዚህ ጊዜ አባ ጰንጠሊዎን ከነበሩበት ሁለት ምዕራፍ ያህል እርቀው በልካቸው በዓት ሰርተው እህል ውሃ ሳይቀምሱ 45 ዓመት ኖረዋል። አባ ጠንጠል ሊሆን ብዙ ተአምራት አድርገዋል። ከብዙም አንዱን ብንመለከት ንጉሥ አጼ ካሌም የሰማይ ታተና ደም ለመጠቀል ወደ ሳባ ሲዘምቱ አባቴ መርቀ አሰናብተኝ አብላቸው። በዚህ ሰዓት አባ ጠንጠል መርቀው አሰናበቷቸው። ሳባውያንን እንደ ጎመን ቀርድደው አጭደው ፈጅተዋቸው የዘረፉትን ነው መልሰው በተደረገላቸው ረዴት እየተደነቁ ሲመለሱ ብላቴኖቻቸው አባ ጰንጠሊዎን አጽ ሰዓት ይዞ በመካከላቸው እየተመላለሰ ሲፈጃቸው አይተናል አሏቸው። በዚህ ሰዓት ንጉሥ ካሌብ ተደንቆ ይህን ምክንያት አድርጎ ንጉሱ መንግስታቸውን ትተው ከእሳቸው ማዕረገ ምንኩስና ተቀብለው በጽሞና የሚኖሩ ሆነዋል። የአባታችን ዕረፍታቸው ሲደርስ ጌታ በኪዳንህ የተማጸነውን ከሞተ ነፍስ አድንልሃለሁ ብሎ ተስፋቸውን ነግሯቸው በዚህ ዕለት አርፈዋል። አባ ጰንጠሊዎን ዘጾማዕት በ480 ዓመተ ምህረት ወደ ኢትዮጵያ እንደመጡ መጽሐፍት ይነግሩናል። ሰማያዊ ርስቱን እጅግ በጣም ናፍቆ እህል ሳይቀምስ ሄደ። ጰንጠሊዎን ታጥቆ ለምልሞ አብቦ ጽድቆ እንደ ወይራ የሃይማኖት ፍሬ ጻድቃንን አፈራ። እጅግ ቢያሳዝነው የምዕመናን ሞት አህዛብን ቀጣ በሐጸ እሳት። መንፈሳዊ ጸጋ አምላኩ ሰጥቶት ቅድስናው ስቦት በቃ ሊመንን ንጉሱ ካሌብም ንቆ መንግስቱን በጉብዝና ወራት አለምን መንኖ በትርምት በትዕግስት ራሱን ወስኖ ገነትን ወረሰ የጻድቅ ሰው ሆኖ፣ ይለናል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ቅዱሳን ወላዲተ ቃል ምክንያተ ድኂን ቤዛዊተ ኩሉ ዓለም ሰአሊተ ምሕረት ክብር ምስጋና ይግባ። የጻድቁ አባታችን በረከት ይደርብን ይድረሰን አሜን።